ስለ መስራት እየተንጎደጎደልኝም

እና አሁን ቁርሳችንን እንብላና ትጠልፍኛለሽ። አይሻል ግን እንዴት ብታደል ነው እንደዚህ የምታፈቅረኝ? አንቺ እኮ የሴቶች ሴት ነሽ። ሃሳቢ ቅልብ ያላት ሴት አንቺን አለማፍቀር እኮ ይቻል? አንተም እኮ ተይ ተይ፣ አንቺ አልሽው አይነት ሰው አይደለሁም። አሁን ያለውን ኪራ እኮ አንቺ ነሽ የሰራሽው። አሁን ሃሳቢ ሰውኛለሁ። እና እንደዚህ ሆንክልኝ እኮ ስለምትወደኝ የኔን ደስታ ማየት ስለምትፈልግም ከእናቴ ቀጥሎ ለእኔ ሴት አንቺ ነሽ። እድለኛ ነኝ እንደዛ ስለሆንኩ። እንዴ ምን ነው አንቺን ስላላስቀደምኩ ሊከፋሽ ባልሆነ? አረ በፍጹም ኪራይ፣ ቤተሰብማ ቤተሰብ ነው በምንም አይለወጥ። እና ታዲያ እኔ ብቻ በልብ ልንገስ የሚሉ ሴቶች በሞሉበት ሀገር እንዴት ነው አንቺን ማፍቀርም አልችልም። እኔ ግን ምን ባደርግ ነው ፍቅርም ይወጣልኝ ዋጥላርክግ እንዴ፣ ካስደሰተሽ ወጪ እንደውም እኔ ውስጥሽ መኖር ነው የምፈልገው የምትጂበት ሁሉ ይሄድኩ። ፈጣሪ አንድ ብሎ አገናኝቶናል። ከዚህ በኋላ ደግሞ መንገዱን አስተካክሎ ይጠርቅልናል። እሱ የጻፈልን ጣፋንታ ነው የምንኖረው። አሁን የሰራውት ቁርሲዎች ከእኔ እንቅልፍ ጋር ተጀምሮ ወደ ምሳ እየሄደ ነው። ምንድን የሰራው ፍርፍር እና ፈርፍረኸዋል? አይ እንጀራውን ብቻ ነው እዚህ ዥ የመጣት ቋንተ ሳት ፈረፍረው እንደ ሾርባ በማንኪያ እየጠጣን እንጀራውን አንስታ ልንገምጥ ነው ልብ የጠፍቶ እኮ ከቁርሱ በላይ እንደ ቅርስ የምነግራቸው ታሪክ ነው የሰጠኝ አረ እባክሽ አታስቂኝ በቃ አሁን የሰራትን ቁርስ እንብለ እሺ አንተ ጭቃብኩ ተብሰጠኝ እራሱ በለው ወይ ነው ልጃችን የሚባለው ክፍል 60 የባለፈው ሳምንት አይተን ነበረ። እንግዲህ ዛሬ ጽናት ክፍል ስልሳ አንድ ይጀላችሁ ይሄላችሁ መጥቻለሁ። በባለፈው ሳምንት ምሩን የናሆምነት እንድትመጣ ደንግጣ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ ውድ አስተብት ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬውም ጽናት እንደተለመደ ክፍል 61 ይሄላችሁ መጥቻለሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የዛሬውን በጣም ደስ ይላል ማለት ነው። ጽናትና ኪራይ ታርቀዋል። በጣም ደስ ይላል። ፍቅራቸው ደግሞ እንደባለፈ እንዲያስቀና ያደረጉን ነው ማለት ነው። በጣም ደስ ይላል ማለት ነው። እና ይህንን ቪዲዮ ከወደዳችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለን ማለት ነው። ናሁምና ምሩና ሰናይት እና ኪራይ እንግዲህ የጽናትን የጽናትን ፍቅር እንዲኖረው በሌላ ሴት እንዲያስቀኑ ያደረጉ ነው ማለት ነው። ጽናትን ኪራይ ከሳህ እንዴ ከሳህ ስትለው ጊዜ አረ አተኸኝም እንዴ በነገር ብልሽሽ ብዬ ወፍሬ ያለው በራሱ አያስገባኝም እያለ እንግዲህ ጽናትን፣ እኔ እንደዚህ እንደሆነ ለማየት አልፈልግም ስል ቁጭ በይ ስላት ጊዜ አይ አልፈልግም፣ እስኪሁን፣ እሺ በኝ ቁጭ በይ ይላታል ማለት ነው። እሷንም እንግዲህ እሺ፣ ለምንድን ነው የምታዝኝ? ለማወቅ እፈልጋለሁ። አላቃዬ ስለሆንክ ደግሞ እንደዚህ የሆንከው በእኔ ምክንያት ነው። ስለዚህ እኔ ይከፋኛል ትለዋለች፣ ጽናትን ማለት ነው። ኪራይ ደግሞ አንቺ እንደዚህ ስላልሽኝ እኔ ማምሽ መስልሻን እንዴ ብሎ ይመልስላታል። አይኔን እያየሽ ምን ነው የአንቺ ፍቃኛ መሆን ሚያቃተኝ? አይንሽ እያየኝ ማንም በአንተ እንደሚያምን ታውቃለህ ጽናት ልቤ የሚመታው ያንቺ ብቻ ነው ኪራይ በቃ የጨረሰ የጨረስነው ነገር አንመለስበት እያለች ትመልስለታለች። እስኪ ልቤን እዩ፣ ጭንቅላቴ ሁሉ ያችን የሚያስበው እባክህን ኪራይ አታስጨንቀኝ። አሁን እኮ አብረሽ ለመሆን እችላለሁ፣ ምንም ይዘን ነገር የለም። ይቅር በለኝ እሺ? ትለዋለች ፅናት። እንደምትሰቃይ ስላደረኩህ እንዴት እንደነበርኩ ታይቂያለሽ፣ ከፍቅር ጋር ግን ባክሽን አትርቂኝ ይላታል። ምን እንደምደህ አላቅም ሲል ከዛም በኋላ እንግዲህ የተሳሳሞ እያለ ናሆምን እነዚህ ልጆች እኮ ገብቶ ቀሩ ሲያል እናንተ ደግሞ አይጥነት ድመት አድርገህ እኮ ነው የላካቸው፣ እያሉ እንግዲህ በጣም እንግዲህ የእንትን እያሉ ነው እያሟቸው ይጎኛሉ ማለት ነው። ከዛም በኋላ መሄጃ አጥቶ ነው እንጂ ቤቱ ድሮም ጥሏቸው ነበረ፣ የነበረ የሚጠፋ የነበረው በእነሱ ጭቅጭቅ እያለ፣ ከዛ ናሆም ብድግ ብሎ ግን የሰው አይን ያስፈልግ ካስፈለገህ አለሁኝ ትላለች ሰናይት ማለት ነው። ከዛ ብድግ ብሎ ወደ ናሆምን እነ ጽይና እነ ገብ ሲገባ ኪራይ፣ ቆይ እኔ የድሮ አፍቃሪሽ እንደዚህ የነበርኩም። አንተ ኪራይ እንደዚህ አትበል። አንተ እኮ የፍቅር ታዲያ ለምንድን ነው ማትወጀኝ? ማትወድኝ? አልጠላህም። እሱ አይደለም የእኔ ያለሽ ፍቅር አርለቀ እንዴ? እንዴ ፍቅር የሚያልቅ ነገር እኮ አይደለም። እና የተዋደዱ መለየት ምን ማለት ነው? አቃለሁ። በጣም ያማል። አንቺ በጣም ነው እኔ ያወቅሽም ታሳሚመኝ ያለ አንዳንዴ ከአፌ ልቅ ስሜት

ቁጭ በይ እና ምንድን ነው ትላለች። ሰናይትና ያላት እንደዚህ ሊስማት ሲል ገባ ሲል ወይኔ ና ሆም ግራ በገባህ እያለች ትጮህበታለች ማለት ነው። ምን መቀስ፣ የፍቅር መቀስ ሆንኩባቸው። ምን መቀስ ክሬዲት ነክ እንጂ ትለዋለች ማለት ነው። ሰናይት እንደ ጦስ ዶሮ ስንት ትቀረቅር፣ ገባህ የረገ ወተት ቅቤ አይወጣውም እያለች እንግዲህ ተረጋግታ ትቀመጥም ነበር ወይ? የፍቅር መቀሳው ሆነ ክባቸው አውራ እንጂ ምን ይዘግሃል? አንቺ እኮ ነው መመታት ነው የቀረሽ አትዋሻሸኝና እንጂ አናትህን እንደ በጋ መብረቅ አናትህን ብልህ ደስ ይለኝ ነበረ። ለምን ፍቅራቸው በቃ በምን ትግል ያመጣ ነው ፍቅር። አሁን ደግሞ ፍቅራቸውን እንዳይሳሳሙ አደረክ ያለች ሰናይት በጣም ትበሳጫለች። ናሁምን በጣም ይበሳጫል። ከዛም በኋላ ፅናትን ወደ ብኪችን ነበረች። ከዛ ሰናይት ትገባና እንግዲህ ሁለቱም ሳቅ በሳቅ የሆኑ ነው፣ ጥርስ በጥርስ የሆኑ ነው። ሰኒ ያለቻት ምን ውፅ ከንፈርሽ? ትላታለች። ምን ሆነ ከንፈሬ? አይ አብጠዋል እኮ ትላታለች። አራ ምንም አልሆንም ብላ ጽናትን መልስላታለች። ምንም ነብጥፎች ነበረ እንዴ? አይ ሰኒ ትቅልጅብኛለች እንዴ የምን ልግኖ የሚነጥፈኝ? የፍቅር ነዋ ትላታለች። በአንዴ እኮ ወዝ በወዝ አደረገሽ ናሆሜ ነዋ የነግረሽ። አይኔ አይኔ ውስጥ አዋራ ገብቶንበት እያየሁት ነበረ ብላ ጽናትን ትዋሸቻለች። አይኑ አዋራ ዋፉ ውስጥ ነበረ ወይስ አየር አጥሮት ነበረ ልትይኝ? በቃ ስህተት የተፈጠር ነው ትለች። አፍቅረን እንደማናቅ እንዳታድርጊን ትላታለች ጽናትን። እሱስ ልክ ነሽ ግን ምን ተሰማሽ ትላታለች? አላቅም በቃ የሆነ ልቤን መምተቱን አቆመች። ደስ አላለሽም እንዴ እንዲ እንደዛሬ መቼም ደስ አይሰ መቼም እንደዛሬ ደስ አይለኝም ነበር፣ በጣም ደስ ያለኝ። እሺ እናቱስ ቤተሰቦች? አንቺ ልጅ አሁንስ አበዛሽው። ቆይ አንቺ ለሰው ነው እንዴ ኑሮ የተባልሽው ትላታለች። ቆይ ኖርኩላቸው የምትለያቸው ሰዎች ያንቺ ደስታ ያሳሳቸውም? እሺ ምላድርግ እንዴ? በቃ ጊዜሽን አታባክኝ። ኪራይማ አታሳቃዩ አሁን ከደዛ ካደረኩት በኋላ የሚመለስ ይመስልሻል? ያፈቀረ ልብ ሲመለስ መሀል ላይ ልብ ነው ትናታለች። ቅድም የጀመርነው ቅድም የጀመርነው ሰላሜ የነስቶኛል ምን ላድርግ ብለህ እንብለሽ ጠይቁው። አንቺ ልጅ በቃ ለየልሽ እንዴ እያለች ሁለቱም መካከራሉ። እጽናትና አሴት ማለት እጽናትና ሰናይት ማለት ነው እንግዲህ እዚህ ጋር ደግሞ ምሩ በጣም ተጨናንቃለች። እነ እናቱ ትወደኛለች። ይሁን ሰው አትወደኝም። እኔ እኮ የልብ ታማሚ ነኝ። ነገር ለምንድን ነው ያነገራቸው? ለቤተሰቦቹ እኔ ቢነግራቸው ይሻላይ ነበረ። አምላኬ፣ ምን የተፈጠረ ነው? ምን የሆንኩ ነው? ያለች ምሩ በጣም ተበሳጭታለች። ከነሃው ሜጋን ለመሆን በጣም ደስተኛ ነኝ፣ ግን ስለ ቤተሰቡ እኔ የልብ ታማሚ እንደሆንኩ ስላልነገሩት፣ እናቱም ከሆነ በጣም ጨዋታ አዋቂ እንደናሆም ጨዋታችሁ ደስ የሚል እናት ናቸው፣ ግን የልብ ታማሚ ስለሆንኩኝ ሲሰሙ አሁን ቢነግራቸው ይሻለኝ ነበረ። ሲሰሙ ምን ይፈጠራል ምን ይከሰታል? በማለት ታስባለች፣ ትጨነቃለች። የምትለው ነገር ሁሉ ግራ እያገባት ነው። ውስጤ በጣም የሚያሰጋ ነው እያለች ቁጭ ብድግ ትላለች። ምትይዘው ነገር ግራ ገብቷታል። ናሁምን ናሁምን ለእምነቱ ቦታ አለው ብላ በጣም ትጨናነቃለች ማለት ነው። እኔ ሁሉም ነገሬ ግልጽ ቢሆን ደስተኛ ነበርኩኝ እያለች ትባላለች ማለት ማራዊት ማለት ነው። የምትለው ነገር ግራ አገባት። ግን ናሆም የኔ ህመምተኛ ያሳፍሮ ይሁን ምን ይሻለኛል? እያለች ታስባለች። አምላኬ ሆይ እንደም አደራህን የእኔ የኔ ህይወት ከሆነ አንድ ልጅ ብለዋል ከትለዋል የናሆም ህይወትን አደራህን አምላኬ ትላለች። ግን የናሆም ህይወት እንደዚህ እንዲሆን አልፈልግም አደራህን አምላኬ ብላ እንግዲህ ወደ አምላኳን ትማጸናለች፣ ትለምናዋለች ሌላ ሰው እንዳይጠርፍሽ አንቺ ጥበቃ አርገሽ ያዢ፣ አንቺ እንደዚህ ያልሽ ያልሽ ሌላ ሰው እንዳይወስደው ትላለች። ሰማኝ ትለዋለች። ምን ትላይ ነበረ? አይ አንቺ ንገሪኝና አነግርሻለሁ። መጀመሪያ አንተ ንገረኝ። ሌዲስ ፈርስት፣ አንቺ ንገሪኝ አለቻት። ማለት ነው እንደዚህ ትሉና ወረኛ ልትሉኗ፣ ትሉና ይጨቃጨቃሉ ማለት ነው። አይ እንደዛ ሌሎች አይደለም። እሱስ ልክ ነሽ። ምንድ ነው ቦታ ነው። በአይን ሽኩብ ገረፍሽኝ። አይ ዝም ብዬ ነው። ፂ አሁንም እኔ ማየት ያለች እንዴ ቆይ፣ ለምንድ ነው ይላታል። አላቅም ትላለች። እኔ ግን አውቃለሁ ልንገርሽ እንዴ ይላታል? እኔ ስታይ ልብሽ ድውድ ይላል። ከዛችን ጥላቶች የሆነ ነገር ያስባል። አንቺ ግን ራሰሽን የገዛሽን ይመስልሻል። ከኔ ለማምለጥ ትሞክያለሽ። እኔ ለማሸከርከል ፈልጌ አይደለም ግን ግን ምን እላታለሁ? እኔ ሙሉ ሙሉ እንደማላደርግላችሁ ተሰማኝ። ስለዚህ ነገር አውርተን ጨርሰናል። ጽናት በቃ እኔ እያላችሁ ከብዶኛል። ወደ ፍቅራችን እንመለስ። እንደዛማ አይሆንም ያለ ጽናትን እሺ፣ ቢያንስ እንኳን አንድ ምክንያት ስጪኝ፣ እንደዛማ የሆንበት ምክንያት ትልና ታፍርና አንገቷን ሰበት አደርገውና፣ አየሽ እኔ የምትልቅበት አንድ ምክንያት እንኳን የለሽም። ቆይ አቶ ማለት ነው ደግሞ እኔ እንደዛ አቅፍ ታደርገዋለች። ሁለቱም እሳሳማሉ። ቃል ተጨምቆ ውስጥሽም ይነግረኝ ነበረ ይላታል ማለት ነው። ስለዚህ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሀገራችን ለዘላለም ትኑር። መልካም ጊዜ ይሁንልህ።